በዚህም ምክንያት አንድ ሚሊዮን ብር የተበላ ሰው አውቃለሁ፣ ፊዚካሊ አውቃለሁ። ስድስት መቶ ሺህ ብር የተበላ ሰው አለ፣ ወዘተ ወዘተ። ትዳሯ ችግር ውስጥ የገባባት ሴት ሁሉ አለች። ምንድን ነው የሚሆነው? በዋትስአፕ ኮሚኒኬት ያደረጓቸዋል። ሳይድ ስራዎችን መስራት ትፈልጋላችሁ ወይ? ይህን በየወሩ ገቢ ማግኘት ትችላላችሁ፣ ወዘተ ወዘተ ይሏቸዋል። በጣም በቀላሉ ስራውን መስራት እንደምትችሉ ይነግሯቸዋል። ከዛ በኋላ ወደ ቴሌግራም ቦት አለች፣ ወደ ቴሌግራም እንድትሄዱ ያደርጋሉ። ቴሌግራም ጋር ሳራ የምትባል ሄለን ምትባል፣ ወዘተ ወዘተ የሆነች ስም ያለች ቻት ታደርጋችኋለች። ኦንላይን ላይ ነው ወዲያውኑ ነው መልስ የምትሰጠው ለምትጠይቋት ጥያቄን በዚህ አይነት መሰረት ያስገቧቸዋል። ከዛ የመጀመሪያው ወይ ቪዲዮ አይታችሁ እሱን ስክሪንሻት ላኩልኝ ነው የሚሏችሁ። ስክሪንሻቱን ትልካላችሁ። ከዛ በኋላ 300 ዶ ብር ይሰጧቸዋል። ከዛ እሱን እዛ ግሩፕ ውስጥ አለ ግሩፕ ጆይን አድርጉ ይሏቸዋል። እዛም ከዛ አሁንም ሁለተኛ ስራ ይሰጧቸዋል። አሁንም ያንን ቪዲዮ አይታችሁ ስክሪን ስክሪንሻት አድርጋችሁ ስትልኩ ስድስት መቶ ብር ይሰጧቸዋል። ከዛ እያለ እያለ እያደገ እያደገ እያደገ የመጀመሪያ ስቴጅ ላይ ደርሳቸዋል። ፈርስት ራውንድ ነው ወይም ፈርስት ስቴጅ ነው ወይም ቪአይፒ ዋን ነው ይሏችሁና ከዛ በኋላ ሶስት ሺህ ብር አስገቡና ከዛ አንድ ሁለት ስራዎች ይሰጣቸዋል። ስራውን ከሰጣችሁ በኋላ ዘጠኝ ሺህ ብር አድርገን ይሰጣቸዋል። ወይም ደግሞ ሶስት ሺህ ዘጠኝ መቶ ብር ወይም አራት ሺህ ብር ብሎ ይሏቸዋል። ኦኬ እሱ ኦልሬዲ 300 ብር ሰጥቷቸዋል። ከዛ በኋላ 600 ብር ሰጥቷቸዋል። 900 ብር ሰጥቷቸዋል። እምነት ትረስት ቢልድ ያደረጉ ከዛ በኋላ አሁን 3000 ብር ኢንቨስት ታደርጋላችሁ፣ ከራሳችሁ ከኪሳችሁ። በዚህ በኮመርሻል ባንክ፣ አቢሲኒያ ባንክ ባለው በሎካል ባንኮች ገንዘብ እንድታስተላልፉ ያደርጓሉ። ገንዘብ ስታስተላልፉ ደግሞ በዚህ አካውንት አስገባ ብለው አካውንት ቁጥር ሊልኩላችሁ ይችላሉ። ያንን አካውንት ቁጥር የሀገር ውስጥ ቁጥር ነው። የሀገር ውስጥ የንግድ ባንክ ወይም ኮመርሽያል ማነው የአቢሲኒያ ባንክ ሎካል ባንኮች አካውንት ቁጥር ነው። ለሱ ታስተላልፋላችሁ። ታስተላልፉ የኢትዮጵያዊ የሆነ ስም ነው። ዘነበ ምናምን የሚል ነው። ሶ ሶስት ሺ ታስገባላችሁ ትረስት ይፈጥራሉ ማለት ሰማ ከዛ ሶስት ሺ ካስገባችሁ በኋላ አሁንም እንደዚህ ትንንሽ ስራዎች ስራ የሚባል ነገር ስራ አይደለም፣ ስራ የሚባል ነገር ይሰጧቸዋል። ከዛ በኋላ ትራስቱም ቢልድ አድርገው አድርገው አሁንም ሶስት ሺ ዘጠኝ መቶ ብር ይሰጧቸዋል። ኦኬ ከዛ እያደገ እያደገ እያደገ እያደገ ሄደው ሁለት መቶ ሰማኒያ ሺ ብር አሁን ሰርታቸዋል። ሁለት ሺ ሰማኒያ ሺ ብር ሰርታቸዋል። ሁለት ታስኮች አሉ። እነዛ ሁለት ታስኮች ስትጨርሱ 280 ሺህ ብሩን ታገኛላችሁ። ነገር ግን ሁለቱን ታስክ ለመጨረስ መቶ ሺህ ብር አስገቡ ይሏቸዋል። መቶ ሺህ ብር አስገቡና ጠቅላይ 380 ሺህ ነዋል፣ 70 ሺህ ብር ያክል ጨምሩላችሁና 450 ሺህ ብር እንሰጣችኋለን ይሏቸዋል። እዛም 100 ሺህ ብር ታስገባላችሁ። በቀላሉ ይበሏቸዋል። አለቅ አሁን ጌሙ አለቀ ማለት ነው። የዚህ ሁሉ ሂደት ልክ እንደ ካርታ ነው። ካርታ ተጫወታችሁ የምታውቁ ከሆነ የመጀመሪያ ጀማሪ ስትሆኑ ትበላላችሁ የተወሰነ ስድስት ሰዓት ከቀኑ ከጀመራችሁ ስምንት ሰዓት ድረስ ትበላላችሁ ማለት፣ ወደ መጨረሻ ወደ ማታ አካባቢ ሙሉ ለሙሉ ነው የምትበሉት፣ ማለት ቤታችሁ ባለ ገንዘብ ሁሉ ተወራርዳችሁ ትበላላችሁ ማለት ነው ይሄ እንግዲህ የሰውን ሳይኮሎጂ በማጥናት እና አሁን ያለውን ኢትዮጵያ ኤንቫይሮንመንትን በማጥናት እንደዚሁም ደግሞ የህብረተሰቡ ቨልኔራቢሊቲን በደንብ በማጥናት የሚሰራ የኦንላይን ዘረፋ ወይም እስካሞች ናቸው ማለት ነው። እነዚህ አጭበርባሪዎች እንዴት ማወቅ ትችላላችሁ? እንዴት ነው አጭበርባሪ መሆናቸውን የምታውቁት ለሚለው ልብ ብላችሁ አዳምጡኝ፣ የተከበራችሁ ተመልካቾቻችን። ኢንቨስት አድርጉ ብሎ የሚላችሁ ማንኛውም የኦንላይን ስራ አጭበርባሪ ነው። ምክንያቱም ስራ የሚባለው ዴፊኒሽን ባይ ዴፊኒሽን ኢንቨስትመንት አይደለም። ስራ ማለት በወር መጨረሻ ላይ የሚከፈል ግን ስራው ወሩ ሙሉ የሚሰራ ማለት ነው። ስለዚህ ኦንላይን ላይ ስክሪንሻት እያደረጋችሁ መላክ ስራ ከሆነ ደን ኢንቨስት አድርጎ ብሎ ፈጽሞ ሊጠይቃችሁ አይገባም ማለት ነው። ስለዚህ ኢንቨስት አድርጉ ሲላችሁ ወዲያውኑ አንደርስታንድ ማድረግ አለባችሁ፣ ከዛ ነገር ላይ መተው አለባችሁ። ሌሎች የተለያዩ መንገዶች አሉ። አሁን እዚህ ላነሳላችሁ የማልችላቸው የተለያዩ ዌብሳይቶቹ እስካ መሆናቸው ማረጋገጫ የተለያዩ ዌብሳይቶች አሉ። እነዛን ቲክቶክ ላይ መጥታችሁ ማየት ትችላላችሁ። በተደጋጋሚ ስለዚህ ጉዳይ ላይ ሰርቻለሁ። ዌብሳይቶቹ የአፕሊኬሽኖቹ ዌብሳይት እነዛ ዌብሳይቶች ትክክለኛ ዌብሳይቶች ናቸው ወይ የሚለውን ማረጋገጫ መንገዶች አሉ። ቻት ጂፒቲ ላይ ማረጋገጥ ትችላላችሁ። እስካም አድቫይዘር ዶት ኮም የሚባል አለ። የዚያ አፕሊኬሽኑ አድሬስ ኮፒ አድርጋችሁ ስታስገቡ ከአንድ እስከ መቶ ፐርሰንት ስኬል አለው። ከሃምሳ ፐርሰንት በታች ከሆነ አጭበርባሪ ነው፣ ቀይ ያደርገዋል እራሱ። ከሃምሳ በላይ ከሆነ ትክክል ነው፣ አረንጓዴ ያደርገዋል። በዛ ይህ መልኩ መለየት ትችላላችሁ። ቻትጂፒቲን ራሱ ይሄ ዌብሳይት ሌጂቲሜት ነው ወይ ህጋዊ ነው ብላችሁ ዌብሳይት አድራሻዋን ቻትጂፒቲን ብትጠይቁት ይነግራቸዋል። ግን አብዛኛው ሰው ይህን ቼክ ማድረግ አይፈልግም። በቃ ወዲያውኑ ገንዘብ አገኘው ብሎ ይገባል፣ እንትን ይላል።